ህግን አልሰማም ያለው የሽማግሌዎቹ ቡድን ህወሀት የድሮን ጥቃት ማታ ላይ ተፈጸመበት። የማንም እርዳታ ሳያስፈልገን መክተን አጥቅተን ጠላትን የማጥፋት ብቃት ላይ እንገኛለን ሲሉ ኮሎኔል ደመቀ ዘውዱ በወልቃይት ያሉት ተናገሩ። የትግራይ ምሁራንና ባለሙያዎች ማህበር በትግራይ ያንዣበበው የጦርነት ደመና በሰላማዊ መንገድ እንዲፈታ ጥሪ አቀረቡ። ዴሞክራሲያዊ ስምረት ትግራይ ፓርቲ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 ማስታወቂያን ቪዲዮ ስንለቅ እንዲደርሳችሁ ይሆናል። ያው እንደምታውቁት እኛ ፈጣኖች ፈጣን ስለሆነን ሰብስክራይብ አድርጉን። ለእውነተኛ ዜና ፈጣን ዜና ብለናል። እናም ወደ ዜናው እንገባለን። ሙሉን ቪዲዮ ተመልከቱት። ዲሞክራሲያዊ ስምረት ትግራይ ፓርቲ ተስፋ አልባ ኋላ ቀር ቡድን ሲል የገለጸው ኃይል የእርስ በርስ ጦርነት ጥዶ ወደ እልቂት ከማስገባቱ በፊት የለውጥ ኃይል ተደራጅተን መመከት አለብን ሲል ገለጸ። ስምረት ፓርቲ ባወጣው መግለጫ ኋላ ቀር ቡድን ሲል የገለጸው አካል የ የፖለቲካ ፓርቲዎች፣ የሃይማኖት መሪዎች፣ የሀገር ሽማግሌዎች እና የዓለም አቀፍ ማህበረሰብ ተጽዕኖ ችላ በማለት ጥቅምት 26 2018 ዓ.ም የሻቢያ ተልዕኮ ለመፈጸም አፋር ክልል ዘልቆ በመግባት ስድስት መንደሮችን ተቆጣጥሮ ይገኛል ብሏል። ድርጊቱና የእርምጃው የፕሪቶሪያ የሰላም ስምምነት ከማፍረስ በዘለለ የትግራይ የአፋር ህዝቦች የጀመሩት መልካም ዝምድና የሚያበላሽ የአጥፍቶ ጠፊ ውሳኔ ነው ሲል ስምረት ፓርቲ ኮንኗል። ድርጊቱ የትግራይ ህዝብ ፍላጎትና ዓላማ ሳይሆን የሻቢያ ትዕዛዝ ለመፈጸም የተቃጣ መሆኑ ያብራራው ስምረት ፓርቲ ድርጊቱ አወዛግቦ ጦርነት ለማስቀረት በሰላማዊ መንገድ ትግሉ እንዲቀጥል አሳውቋል። እምቢ በሻቢያ ወታደራዊ ኮማንድ በሚመራ ስር የሆነው እንዋጋለን ቢሉ አንዋጋም በሉ፣ እምቢ ሻቢያ ወታደራዊ ኮማንድ በሚመራው ስር ሆነን አንዋጋም በሉ ሲል ስምረት ፓርቲ ለትግራይ ሰራዊት አባላት ጥሪውን አቅርቧል። ፓርቲው ለትግራይ ዲያስፖራ የማህበረሰብ ባስተላለፉት መልእክት ደግሞ ከዚህ ዕድሜ ልክ ደማችንን መጠው የማይጠግቡ ምዥንገሮች ለመላቀቅ እጅ ለእጅ ተያይዘን ትግላችንን ከፍ እናደረጋለን ብለዋል። በሌላ ዜና የሱዳን የፈጥኖ ደራሽ ኃይል ተኩስ አቁም ለማድረግ መስማማቱን ገለጸ። በጀነራል ጋደሎ የሚመራው ኃይሉ አሜሪካን ለሰብአዊ ድጋፍ ያቀረበችውን የተኩስ አቁም እቅድ መቀበሉን ገልጿል። ባለፈው መስከረም ወር አሜሪካ፣ ግብጽ፣ ሳውዲ ረቢያ የተባበሩት አረብ ኤምሬቶች በሱዳን የሶስት ወራት የተኩስ አቁም እንዲደርስ ከዛም ጦርነቱ ቆሞ ሲቪል አስተዳደር እንዲመሰርት የሚያስችል እቅድ አቅርበው ነበር የፈጥኖ ደራሽ ኃይሉን በአራቱ አገራት የቀረበውን እቅድ መቀበሉን ገልጾ ለዘላቂ ሰላም ለመነጋገር ዝግጁ ነኝ ብሏል በ2023 የጀመረው ጦርነት በመቶ ሺዎች የሚቆጠሩ ሰዎች የተገደሉበትና 24 ሚሊዮን ሰዎች ለረሃብ የተዳረጉበት ነው የፈጥኖ ደራሽ ኃይሉ ከሳምንታት በፊት አልፋዘር የያዘ ሲሆን በርካታ ግድያዎችንም ፈጽሟል በሚል ተተችቷል። ሌላኛው ተፋላሚ የሱዳን ጦር የፈጥኖ ደራሽ ኃይሉ ምላሽ ከሰጠ በኋላ ያለው ነገር ባይኖ ያለው ነገር ባይኖርም ከቀናት በፊት የመከላከያ ሚኒስቴሩ ፕሬዝዳንት ትራምፕ ለእቅዱ አመስግነው መዋጋታቸውን ግን እንደሚቀጥሉ መናገራቸውን ገልጸዋል። ህዝቡ በሌላ ዜና ህዝቡ እምቢ ለጦርነት ማለት አለበት የትግራይ ምሁራን ባለሙያዎች ማህበር። የትግራይ ምሁራንና ባለሙያዎች ማህበር በትግራይ ያንዣብበው የጦርነት ዳመና በሰ ሰላማዊ መንገድ እንዲፈታ ጥሪ አቀረበ። ማህበሩ ባወጣው አስቸኳይ መግለጫ የትግራይ ህዝብ ዋናው ፍላጎት ሰላም፣ ሰላም እና ሰላም ብቻ ነው ብሏል። ከጫፍ እስከ ጫፍ ያለው የትግራይ ህዝብ ጦርነት የጦርነት ወሬ መስማት አይፈልግም ያለው ማህበሩ ህወሃትና አንዳንድ የጦር ጄኔራሎች የፕሪቶሪያ የተኩስ አቁም ስምምነት መሰረት በማድረግ ነገሮችን በሰላማዊ መንገድ ከመፍታት ይልቅ ትግራይን ወደ ሌላ ዙር ጦርነት ለማስገባት እየፎከሩና የጦር ዝግጅት እያደረጉ ነው ብሏል። ሕዝቡን የሚመራ አካል ጦርነት ለማስቀረት ይጠራል እንጂ ወደ ጦርነት የሚያመሩ ንግግሮችን፣ ተግባራትን መፈጸም የለበትም በማለት የክልሉን ጊዜያዊ አስተዳደር ወቅሷል። አሁን በአካባቢው እያንዣበበ ያለውን የጦርነት ድባብን ለማስቀረት ህዝቡ በትግራይ ኃይሎች እና በአፋር ያሉ የታጠቁ ኃይሎች እንዲሁም የዲያስፖራው ማህበረሰብ ለሰላም መቆም እንዳለባቸው አሳስቧል። የማህበሩ የአመራር አባል የሆኑት ዶክተር ገብረ ኪዳን ገብረ ገብረ ስላሴ ለዶቼ ቬል ሬዲዮ በሰጡት ማብራሪያ መሰረት የትግራይ ህዝብ ፍላጎት ሰላም ነው። ሁለተኛ ጦርነት እንዳይመጣ እንጸልያለን። ሆኖም ግን እንደዛ አይነት ጥሪ የሚያደርጉ በሁሉም ወገን ካሉ ወጣቱ የህዝብ ሰለባ እንዳይሆን ህዝቦችንም በሰራዊት ያሉም አንዱ ሀራ መሬት የሚባል አለ፣ ሌላው ቲዲኤፍ ትግራይ ውስጥ ያለ በመካከላቸው ምንም ወደ ግጭት የሚወስዳቸው ነገር ስለሌለ ወደዛ እንዳይሄዱ እናወጣ የጦርነት ሰለባ እንዳይሆን ጥሪ አድርገናል። ህዝቡም እምቢ ለጦርነት ማለት አለበት። ያለው ያለው ያለው ያለው ልዩነት የፖለቲካ ልዩነት ነው። በፖለቲካ ውይይት እንዲፈቱት ነው የምንጠይቀው። ከዚህም በተጨማሪ ግን ህብረተሰቡ ራሱ ህብረተሰቡ ራሱ ህብረተሰቡ ፖለቲከኞች በሚፈጥሩት ግጭት ወደ ጦርነት እንዳይገቡ የራሱም ተጽዕኖ ማድረግ አለበት። ለጦርነት እምቢ ማለት አለበት ብለው ለዶቼል ሬዲዮ ተናግረዋል። በሌላም ዜና ማላዊ የበቆሎ ምርት ወደ ውጭ ሀገር እንዳይላክ አገደች። የማላዊ መንግስት በሀገሪቱ ያጋጠመው የምግብ እጥረት ለመፍታት የበቆሎ ምርት ለውጭ ገበያ እንዳይቀርብ አግዷል። በማላዊ በቆሎ ዋነኛ ምግብ እንደሆነ ሲታወቅ ያለውን እጥረትና የዋጋ ችግር ለመቅረፍ በሀገር ውስጥ የሚቀርበውን በቆሎ ለመጨመር በማሰብ እገዳው መቀመጡ ተመልክቷል። በማላዊ ባጋጠመው ድርቅ አራት ሚሊዮን ሰዎች በቂ ምግብ እያገኙ አይደለም። ሲባል የማላዊ ህግ ጥሶ በቆሎ ለውጪ ገበያ የሚያቀርብ ሰው ሆነ ድርጅት ተመጣጣኝ ቅጣት ይጠብቀዋልም ብለዋል። ማላዊ በ11 ግዛቶቿ የብሔራዊ አደጋ ያወጀች ሲሆን ዓለም አቀፍ ማህበረሰቡ የምግብ ድጋፍ እንዲያደርግም በፕሬዝደንቷ በኩል ጠይቃለች። በሌላም ዜና የማንም እርዳታ ሳያስፈልገን መክተን አጥቅተን ጠላትን የማጥፋት ብቃት ላይ እንገኛለን አሉ ኮነሌል ደመቀ ዘውዱ። ኮነሌል ደመቀ ዘውዱ እውነትን ይዘን ህግን ተከትለን በጋራ ሀሳብ አብረን መኖር እንፈልጋለን አይ እኛ ህግ አንፈልግም አንከተልም፣ ሰላምን እና በጋራ አብሮ አብሮ መስራት አንፈልግም በማለት ሌሎች ኃይሎችን በመተማመን በጉልበት በኃይል እና መሳሪያ በማረ ጠፋብኝ እኮ በማወዛወዝ ማምጣት የምትፈልጉት ነገር ካለ እኛ ወልቃይት ላይ ነን ብሏል። እኛ ወልቃይት ህዝቦች እንደ ሌሎች በትንሽ ሳንቲም እና በህወሐት ፕሮፖጋንዳ ተታለን የአማራን ህዝብ የምንሸጥ አይደለንም የሚለው ኮሎኔል ደመ ቀይ የተከዜ ዘብ ለሁሉም ነገር ዝግጁ ነው። የተከዜ ዘብ የህዝብ ዘብ ነው ብሏል። ከህወሓት የአፋር ክልል ትንኮሳ ጋራ ተያይዞ ወደ ወልቃይትም እንደሚመጣ እናውቃለን። ለዚህ ደግሞ የአማራ ታጋይ ነን እያሉ ለህወሓት የተገዙ አሉ። እኛ ግን የህዝብን መብት ለማስጠበቅ ከበቂ በላይ ተዘጋጅተናል ሲሉ ተናገሩ። ወደ ዋናውና ወደ መጨረሻው ዜና ደርሰናል። ቪዲዮችንን ላይክ እንዲሁም ሰብስክራይብ ቪዲዮ ስንለቅ እንዲደርሳችሁ የደውል ምልክቷን ተጫኑ። ወደ ዜናው እንገባ እንገባለን። ትላንትና ለህወሐት አስደንጋጭ ለእኛም ገራሚ የሆነ የፌዴራል መንግስት አዲስ የሆነ ምላሽ መለሰ። የድሮን ጥቃት ተፈጸመ ተፈጸመ ተፈጽሞብናል፣ የፕሪቶሪያ ስምምነት በኢትዮጵያ መንግስት ተጥሷል አለ ህወሐት። የኢትዮጵያ መንግስት የትግራይ ህዝብ ሞትና ስቃይ የመመኘት ፍላጎት የፕሪቶሪያ ስምምነት በግልጽ ጥሷል። የትግራይ ህዝብና የትግራይ ህዝብ ነጻ አውጪ ግንባር የፕሪቶሪያ ስምምነት ተግባራዊ በማድረግ ዘላቃዊ ሰላምን የሚያመ የሚ ያመጣ እምነት ለመገንባት በትዕግስት ሊሰሩ ቆይተዋል። ይሁን እንጂ ህልውና የትግራይ ህዝብ በማጥፋት እንደሚበቀል የሚያምነው የኢትዮጵያ መንግስት የፕሪቶሪያ ስምምነት እንደሌላ የዘር ማጥፋት መሳሪያ በመጠቀም ህዝባችንን ለሞትና ለመከራ ሰለባ ለማድረግ አቅዷል። የአገዛዙ ባለስልጣናት የትግራይ ህዝብን ከፕሪቶሪያ ስምምነት በተቃራኒ ሲያስፈራሩና ሲያስፈራሩ ቆይተዋል። ህወሀትና የትግራይ ህዝብ የኢትዮጵያ ባለስልጣናት የፕሪቶሪያውን ስምምነት ተግባራዊ እንዳያደርጉና የሰላም መንገድ እንዲከተሉ ሲያሳስብ ቆይቷል የኢትዮጵያ መንግስት ይህንን ይግባኝ ችላ ብሎ በአፋር ክልል ውስጥ የተደራጁ እና የታጠቁ ዘራፊዎች ወታደራዊ እርምጃ ለመክፈት ተጠቅሟል የኢትዮጵያ መንግስት የትግራይን ህዝብ ለማጥፋት በሚወስደው ስትራቴጂ እንደሚረዳው የተናገረውን ሁሉ እያከናወነ ነው በአፋር እያደራጀው እና እያስታጠቀው ያለው ወሮበላም የዚህ ፕሮጀክት ቀጣይ ነው በጥቂት ከሀጂዎች የተታለሉትን እነዚህን ታጣቂዎች የአፋር ምድር ሌላ ዙር ጦርነት ለመጀመር እየተጠቀሙባቸው ነው። እንደተባለው የአፋር ብሔራዊ ክልላዊ መንግስት የኮሚኒኬሽን ቢሮ ትግራይና ትግራይን ከመሬቷ እያስቸገሩ ያሉትን ተንኮለኞች በመድበቅ እና የሌላ ዙር ጦርነት መሳሪያዎች በመሆኑ የጥፋት መሳሪያ እንደሆነ ከሷል። ይህ ክስ የትግራይ ህዝብ ከጎረቤት ህዝቦች ጋር ሰላም ለመፍ እየተሰቃየ ላለው ተደጋጋሚ ጥፋት እውነት ብቻ ሳይሆን ተገቢም አይደለም። የአፋር ብሔራዊ ላዊ መንግስት ባለስልጣናት ትላንትና ከፈጸሙት ግፍ ንስሐ ከመግባት ይልቅ ሌላ ዙር የጥፋት መሳሪያ መሆን የለባቸውም። ከዚህ ጥፋት መቆጠብና ትግራይ ከአፋር ወንድማማቾች ህዝብ ጋር ሰላማዊ ግንኙነት ለመፍጠር የምታደርገውን ጥረት መደገፍ አለባቸው። ህወሐት የአፋር ህዝብ በኢትዮጵያ መንግስት ትግራይን ለማተራመስ በተደራጁ ተንኮለኞች ላይ የሚያደርገውን ትግል እንደሚቀጥል እርግጠኛ ነው። የእነዚህ ሁሉ ድርጊቶች እቅድ አውጪና አስፈጻሚ የሆነው የኢትዮጵያ መንግስት አሁን የፕሪቶሪያውን ስምምነት ጥሶ በጥቅምት 27 ምሽት የድሮን ጥቃትን ጥቃቶችን ፈጽሟል። ድሮን ጥቃቱ በትግራይ ጦር ጉዳት አስከትሏል። ይህም የድሮን ጥቃት የፕሪቶሪያን ስምምነት ሙሉ በሙሉ የሚጥስ እና ስምምነቱ ወደ ከባድ አደጋ የሚያመራ ነው። የኢትዮጵያ መንግስት የድርድር ሀገራት እና የዓለም አቀፍ ድርጅቶች ዝምታ ተከትሎ የፕሪቶሪያን ስምምነት በግልጽ ጥሷል። ህወሐት እና የትግራይ ህዝብ በድጋሚ የኢትዮጵያ መንግስት ሁሉንም ልዩነቶች በ ሰላማዊ የፖለቲካ ውይይት ለመፍታት ያለውን ግዴታ እንዲያወጣና ከዚህም የጥፋት ተግባር እንዲቆጠብ ህወሐት ጥሪ አቅርቧል እስካሁን ድረስ ስላዳመጣችሁ እናመሰግናለን ቪዲችንን ላይክ እንዲሁም ቪዲዮ ስንለቅ እንዲደርሳችሁ የደውሉ ምልክቷን በመጫን ሰብስክራይብ አርጉ ከኛ ጋር አጋር ስለሆናችሁ እናመሰግናለን ቸር ሁሉ እየተመኘንላችሁ እስከ ነገ መልካም ነገ